ስር ልንበርክበርክችግር የለ ቤተክርስቲያችን ተቀብሏል። ጥሩ። የትኛው ፕራንክ ትዝ እንዳለኝ ታውቃላችሁ? ከናቲ ጋራ ፕራንክ ያደረገችው ጊዜ የሀይሚ እንዳይንብሌኔ ነው ማየት ይሄንን ወቅ ሲለው ለናቲ ማለት ነው። እስከ መደባደብ ድረስ ደርሶ ነበረ። ወደ አሁኑ ፍራንክ ኖባ ይባል ማለት ነው እና በሀይሚ ድርድር ያቅም እሱ ራሱ ይላሉ ይላል አይደለ? በሀይሚ አልደራደርም ይላል። እና ሀይሚ ምናህል እንደሚወዳት ብዙ ነገር ተምሮባት ብዙ ነገር አሳልፈው የመጣ ስለሆነ እስኪ አስቡት፣ ሁለት አመት አንድ አመት ድፍን አልፏቸዋል ማለት ነው አንድ አመት ድፍን አልፏቸው ብዙ ነገር ቢያጋጥማቸው አንድ ምንም አልተለያዩም እስኪ ማን አለ አሁን አንድ አመት ድረስ በጓደኝነት የቆየ እስኪ ንገሩ ማን አለ አይደለም አይደለም አንድ አመት ማለት ነው የምር አራት ወር ስድስት ወር ሶስት ወር ሁለት ወር ሳይሆን አይደለ እንዴ የሆነ ነገር ሲያዩ በቃ ምክንያት አድርገው የሚለያዩ ለይቱ ብብለው ማለት ነው እና ይህነኝ ልጆች በጣም እንዲበረታቱ ራሱ የሚፈለጉ ልጆች ናቸው ማለት ነው። በዛም ያክል ደግሞ ሁለቱ ለመለያየት የሚፈልጉ ብዙ ኦዲየንሶች አለዋቸው ማለት ነው። ለእነሱ ደግሞ እነሱም ከርለስ መሆን ብዬ አስባለውኝ ቅመማ ትላንትና። አዎ ልክ አልሰራችሁም። ሁለታችሁም ልክ ናችሁ፣ በማናቸሁ ሁለታችሁም ጥፋተኛ ናችሁ። እናንተም ብሩኬም ማለት ነው። ሁለታችም ደግሞ ልክ ናችሁ። ማለትም ብሩኬም ለብሩኬ ለማስደሰት ብላችሁ ነው። ብሩኬም ደግሞ እንደዚህ ያደረጋችሁ የደነገጠው እየሄደው ስለሚወድሽ ነው፣ ደንግጦ ነው። ደሱም አይፈረድበትም፣ ማንም ሰው የሚያደርገው ነገር ነው ያደረገው። ባይዘወይ እና ያው የመኪና እንዳዱ በጣም የሚያስፈራ ነበረ። ሁለተኛ እንደዚህ እንዳደግም እንዳትነዳ ማለት ነው ኢቨን ራሱ እንትን ካላልክ አለመንዳት መኪና ውስጥ መቀመጥ እስኪ በርድል ድረስ ማለት ነው። እንደዚያም በጣም ግዴታ ከሆነ ማለት ነው የምር እንደዚያ በጣም የባሰ ሌላ ነገር ነው የሚፈጠረው። እና አሁን በትልቁ ትክሽ ዋለሽ ብዬ አስባለው። ቅመሟ ይቅር ይልሻል። ባንቺ አይጨክንም ስለሚወድሽ ነው ስለሚያፈቅርሽ ነው። ይህንን እንደዚያም የሆነው ናፍቆት አለ። ናፍቀሽው ነበር እና እንደዚያ ስትሄጅ ራሱ ምባምባ ነበር ያለው ምን ይወጠኛል ምናምን እያለ ስቴጂን በጣም አቃጥለሽው ኔድሺው፣ ሴት ልከሽበት አሁንም ስትመጪ ለማስደሰት ስትቺ ማቃጠል አልነበረብሽም። ያው እሱ ለማስደሰት ነው። እኒያውስ አልፏል። አሁን ደግሞ ያው በትንሹ ታስደስቻለሽ ብዬ አስባለሁኝ። እሱ ደግሞ ትንሽ ነው ያው እስከ አምስት ሰዓት ድረስ መተኛት ማለት ይህን አክል ነው። ከስሜቱ አልወጣም ማለት ነው ከንዴቱ፣ እና በጣም ነው የተናደደባቸው ማለት ነው። እና የእውነት በጣም በስማም፣ እንዴት እንደሚያስፈራ ሲናደድ በጣም ነው የሚያስፈራው፣ በስማም።